ዛሬ በትምህርታችሁ ላይ ውጤታማ የምትሆኑበትን የተወሰኑ ሚስጥሮችን የማካፍላችሁ ይሆናል። እንግዲህ በትምህርታችሁ ላይ ደካማ የሆናችሁ ልጆች ጎበዝ የምትሆኑበት፣ ጎበዝ የሆናችሁ ልጆች ደግሞ የተራራውን ጫፍ ላይ ያለው ጉብዝናችሁን ይዛችሁ የምትቆዩበትን ሚስጥር ይሆናል ማካፍላችሁ። ከዚህ በመቀጠል ማካፍላችሁ ሚስጥሮች ከዚህ በፊት እኔ እስከ ስምንተኛ ክፍል ድረስ በመማርበት ጊዜ ጎበዝ ተማሪ ለመሆኑ ብዙ ውጣ ውረዶችን ተመልክቻለሁ። ብዙ ውጣ ውረዶችን የማይቻለሁ በተለይም ደግሞ ሰባተኛና ስምንተኛ ክፍል ላይ የሂሳብና የእንግሊዝኛ መምህሬ ክፍል ከገቡ ሳይገርፉ ይወጡበት ቀን የለም ማለት ይቻላል። ይህም ደግሞ የሆነው የሂሳብና የእንግሊዝን ትምህርት አይምሮ በፍጹም መቀበል አይችልም። በአጠቃላይ ብቻ ምን አለፋችሁ ትምህርት ፈጽሞ መቀበል አይችሉም፣ ወይም በትምህርት ላይ ደካማ ናቸው ከሚባሉ ተማሪዎች መካከል ግንባር ቀደሙ ተጠቃሽ ነኝ። ነገር ግን ወደ ዘጠነኛ ክፍል በምገባበት ሰዓት ላይ ግን ነገሮችን ባላሰብኳቸው መንገዶች ተቀይረው በትምህርት ቤቱ ታሪክ ለመጀመሪያ ጊዜ በእኔም ህይወት ታሪክ ለመጀመሪያ ጊዜ የሂሳብ ትምህርትን ከመቶ መቶ ስድስት በማምጣት እንዲሁም ደግሞ ሶስተኛ ደረጃን ይዤ ትምህርት የማጠናቀቅ ችያለሁ። እነዚህን ሚስጥሮች ነው ማካፍላችሁ። እነዚህ ሚስጥሮች ለእኔ ሰርተዋል፣ ለሌሎችም ተማሪዎች ይሰራሉ። የመጀመሪያው በህይወታችሁ ላይ ለውጥ ማምጣት ከፈለጋችሁ መቀየር ያለባችሁ ማንነታችሁን ሳይሆን ይልቁኑ አካባቢያችሁን መሆን ይጠበቅበታል። ብዙ ጊዜ በህይወታችሁ ላይ ለውጥ ለማምጣት እንወስናለን አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ አራት ቀን፣ አንድ ሳምንት፣ ሁለት ሳምንት ዲሲፕሊን እንደሆነ ነገሩ እናደርገውና ከ15ኛው ቀን በኋላ ደግሞ ነገሩ ርግፍ አድርገን እንተዋለን። ምናልባት አስተውላችሁት ከሆነ አላውቅም፣ ምንጊዜ መስከረም በመጣ ጊዜ የሁላችንም ሀሳብ አንድ ነው። እስፔሻሊ ደግሞ ተማሪ የሆነ ልጆች በጠቅላላ ከዚህ በኋላ ከትምህርት ቤት ቤት ነው፣ ከቤት ትምህርት ቤት ነው። ከዛ በተረፈ ላይብሪ ነው፣ ጥናት ላይን ማተኩረ ነው የምንለው። የምንይዘው መጽሐፍ የምንይዘው ደብተር ብዛቱ ኢንፎርማችንን በአግባቡን አጣጥፈን የምናስቀምጠው ጫማችን ትጠረጋለች ምናምን። ይሄ ግን መስከረም ወር እስከምታልቅ ድረስ ይህን ነገር ደግመን ደጋግመን እናደርገዋለን። ልክ ጥቅም ትዳር ታሳ ሲል ሁሉም ነገር ደግሞ እርግፍ አድርግ ተነንተዋለን። ለምን ከተባለ ለመቀየር የተነሳ ነው ራሳችንን እንጂ አካባቢያችንን አደለ። እናንተ አካባቢያችሁን ትቀይሩታላችሁ ሲያደርጋችሁ አካባቢያችሁ ደግሞ መልሶ እናንተን ይቀይራችኋል። አካባቢያችሁ ማለት ምን ማለት ነው? አካባቢ ወይም ኢንቫይሮንመንት ማለት የምታዩትና የምትሰሙትን ነገር ስትቀይሩት ከአንደበታችሁ የሚወጣው ነገር ይቀይራል። እጆቻችሁ የሚሰሩት ነገር ይቀይራል። እግሮቻችሁ የሚራመዱበትን መንገድ ይቀይራል። ተመልከቱ እኔና እናንተ ፈጣሪ ብንሆን ኖሮ ከአሳዋና ከውሃው የትኛውን ነበር ቀድመን የምንፈጥረው? አሳዋን። ለምን አሳዋን መፍጠር በጣም ያጓጓል? የሆነ የሚንቀሳቀስ ነገር፣ የሚበላ ነገር፣ የሚዋኝ ነገር። አሳውን ነበር ቀድመን የምንፈጥረው። አሳውን እንፈጥረዋለን። የሚኖርበትን አካባቢ ወይም ውሃ ስላልፈጠርንለት ግን አሳው ብዙም ሳይቆይ ደግሞ ይሞታል። ጠቢብ የሆነው ፈጣሪ ግን አስገራሚና አስደናቂ ከሆነው አሳ በፊት አሳው የሚኖርበትን ውሃን ነበር ቀድሞ ይሰራለት ውሃውን ፈጠረው ቀጥሎ አሳውን ፈጠረው ስለዚህ አሳው በውሃ ውስጥ እንደ ልቡ ይኖር ጀመር ማለት ነው የአብዛኞቻችን ህይወት የሰው ልጅ ፍጠር ተብሎ እድል ቢሰጠው አሳውን እንደሚፈጥረው ልክ እንደዛ ነው ኢንቫይሮንመንታችንን አናየውም የመጀመሪያ የምናደርገው ነገር ምንድን ነው ከዚህ በኋላ ተቀይሬ ከዚህ በኋላ ጥናቴ ላይ ትኩረት አድርግቺ ብለን እንወስናለን አሳውን እንፈጥረዋለን አካባቢውን ግን ስላልፈጠርነት ያ የፈጠርነው አዲሱ ማንነት ያቺ የፈጠርናት አዲሷ አሳ ደፍደፍ ትላለች አየር አጥሯት መሆኑን አናውቅም። በቃ ወዲያውኑ ትምህርት ቤት ነው ገባን፣ ረጅም ሰዓት ነው የምናጠናው፣ ብዙ መጽሐፍ ነው የምናገላብጠው ምናምን ነገር ደፍ ደፍ ደፍ ደፍ እናል። ሰዎችም ሲሆን እረተለወጠ እረተለወጠች ነው ነገር ግን እየሞትን እንደሆነ ግን ከቀናት በኋላ ነው እኛ የምንረዳው በአካባቢያችንም ያሉ ሰዎች የሚረዱት። ሶ በ2018 የተሻለ ውጤት ለማስመዝገብ እቅድ ካላችሁ፣ በተለይም የ12ኛ ክፍል ተማሪዎች፣ በዋናነት ትኩረት ልታደርጉበት የሚገባው ስፍራ ኤንቫይሮንመንታችሁን ነው ማለት ነው። አስር ሺህ ጊዜ ብታጠኑ ውሏችሁ ትምህርት የሚባል ነገር ከማይመቻቸው ጋር ከወረቀት ከራቁ ሰዎች ጋር ውሏችሁ ከሆነ አትጠራጠሩ። አስር ሺህ ጊዜ ያነበባችሁትን መጽሐፍ ፈተና ላይ ስትቀመጡ ፈጽሞ ትረሱታላችሁ። ስለዚህም የተወደዳችሁ የሀገሬ ተማሪዎች እጅግ በጣም ትኩረት ሰጣችሁ ልጠብቁት የሚገባው ብቸኛው ስፍራ አካባቢያችሁ ነው ማለት ነው። አካባቢ ማለት የምታዩትና የምትሰሙትን ነገር ሁል ጊዜ የተጠንቀቁለት። ስለዚህም መሆን የምትፈልጉትን ነገር የሆኑበት አካባቢ ላይ ራሳችሁን አስቀምጡት። ዴን መሆን የምትፈልጉትን ነገር ሳታቁት ሆናችሁ ደግሞ ታገኙታላችሁ። ወስኖ ጎበዝ የሆነ የለም። ወስኖ የሰነፈ ተማሪ የለም። እስቲ የሰነፋችሁበትን ቀን ታውቁታላችሁ? እኔ ዳኒ የሰነፈ የሰነፍኩት ጥቅምት ሁለት ከቀኑ ስድስት ሰዓትን የሰነፍኩት የሚለኝ የለም። ሳናቀው አንዳንዶቻችን ከአንደኛ እስከ ሶስተኛ ክፍል ድረስ እኮ እሸለም ነበር። ከአንድ እስከ አምስት ኤሌመንተሪ ላይ ስማርኩ የደረጃ ተማሪ ነበር። ከዛ ግን ምን እንደሆነ አላውቅም፣ ብቻ ግን ደግሞ ትምህርቴ ላይ ዝቅ ማለት ጀመርኩኝ። በትክክል የሰነፍንበትን ቀን የሰነፋችሁበትን ወር አታውቁትም። ድንገት ነው የሰነፍ ነው፣ አሁንም ደግሞ ድንገት ነው የምንጎብዘው። ግን ፕሮሰስ አለው። ፕሮቴክት ዮር ኢንቫይሮንመንት በሁለተኛ ደረጃ ዶንት ዊሽ ኢት ጀስት ዱ ትመኙት አድርጉት። ብዙ ጊዜ ብዙዎቻችን የምኞቶቻችን እስረኛ ነን። የሆነ ወረቀት ላይ ውጤት እንጽፋለን፣ እንለጥፋለን። በተለይም ደግሞ የኢንትራንስ ተፈታኝ የሆነን ያንን ነገር እንመኘዋለን። ጎበዝ ተማሪ ሆኜ የተሸልሜ ወዘተረፈ እያለ እንመኛለን። ዊሽ ነው የምናደርገው። ዶንት ዊሽ ኢት ጀስት ዱ ኢት አንድን ነገር ለማድረግ እስከሚሰማችሁ ድረስ አጠብቁ። ይልቁኑ በማድረግ መፍጠር የምትፈልጉትን ስሜት መፍጠር ትችላላችሁ። እኔና እናንተ የስሜቶቻችን ልጆች ሳንሆን ይልቁኑ ስሜቶቻችን የእኔና የእናንተ ልጆች ናቸው። በ2018 የሚሰጠውን የኢንተራንስ ፈጠና 5 93 አምጥቼ 5 60 አምጥቼ 5 40 አምጥቼ፣ ይሄ በየቤታችን ሁላችንም የምንለጥፈው ወረቀት ነው። ዶንት ዊሽት ከዚህ በኋላ ምኞት የሚባልን ነገር አቁሙ። ጀስት ዱኢት። እውነተኛ የሆነ በራስ መተማመን ነገሩን ማድረግ ከጀመራችሁ በኋላ ነው የሚወለደው። እውነተኛ ያልሆነ በራስ መተማመን ደግሞ ነገሩን ገና ማድረግ ሳትጀምሩ ጀምሩ ይሰማቸዋል። ያ በራስ መተማመን አይደለም፣ ትዕቢት ነው። ገና ማጥናት ሳትጀምሩ እኔ በ2018 አምስት ዘጠና ነው የማመጣው። እኔ በ2018 ከ500 በላይ ነው የማመጣው፣ 550 ነው የማመጣው ብላችሁ ከተናገራችሁ፣ ብላችሁ ካሰባችሁ፣ ይሄ በራስ መተማመን አይደለም፣ ትዕቢት ነው። እውነተኛ በራስ መተማመን የምትወለደው ነገሩን ማድረግ ከጀመራችሁ በኋላ ነው። ብዙ ጊዜ ከስሜቶቻችን የሚመነጩ ድርጊቶች ረጅም ጊዜ አይቆዩም ግን ቦግ ብሎ ይታያሉ። ከድርጊት የሚመነጩ ስሜቶች ደግሞ ብዙ ጊዜ ረጅም ጊዜ ከኛ ጋር አብረው ይቆያሉ። ለምሳሌ ምንም ልብስ የማጠብ ፍላጎት ሳይኖራችሁ፣ ምንም ልብስ የማጠብ ስሜት ሳይኖራችሁ አጋጥሟችሁ ከሆነ ከቤት ትወጡና እስኪ ቺን ሱሪ ላለቅልቃት ብላችሁ ያቺን ሱሪ ታጥባላችሁ እና አረፋውን ታዩትና በቃ ለምን ቲሸርት አልጨምርም፣ ለምን እንትን አልጨምርም እያላችሁ አጥባችሁ ትጨርሱታላችሁ። ለምን? ያ ስሜት የተወለደው ከድርጊታችሁ ነው። እውነተኛ ስሜቶች ከድርጊቶቻችን ይወለዳሉ። ስለዚህ የማጥናት ስሜት እስከሚሰማችሁ ድረስ አትጠብቁ። የማጥናት ስሜትን በማጥናት መፍጠር ትችላላችሁ። ሶስተኛ ጎ ንድ ጌት ኢት ብሊቪንግ ኮንሲስተንሲ። የምትፈልጉትን ነገር ሄዳችሁ አግኙት፣ በድግግሞሽም እመኑ። ብሊቭ ኢን ኮንሲስተንሲ በህይወታችን ላይ ለውጥ የሚመጣው ወይም የለውጥ ሁሉ ምንጭ ድግግሞች ነው። ኮንሲስተንሲ። ለምሳሌ በአንድ ቀን አስር ትምህርት ከምትጨርሱ ይልቅ አስር ትምህርቶችን በአስር ቀን ውስጥ ብትጨርሱ ትክክለኛን የሆነ ለውጥ በህይወታቸው ላይ ትመለከታላችሁ። ኮንሲስተንሲ። ተመልከቱ አንድ ትልቅ ጎርፍ እየጎረፈ በሚመጣበት ሰዓት ላይ መሀል ላይ ትልቅ አለት ቢያጋጥመው አለቱን ይመታውና አለቱ ይሄንን ትልቅ ጎርፍ አቅጣጫ ያስቀይረዋል። አንዲት ትንሽዬ ግን ጠብታ ያለማቋረጥ አለቱ ላይ ጠብ ጠብ ብትል ግን ጸናት ወራትን ዓመታትን አስቆጥራ ግን ይሄንን አለት ሁለት ቦታ ትሰነጥቀዋለች። የማታቋርጥ ጠብታ አለት ትሰነጥቃለች ቢሊቭ ኢን ኮንሲስተንሲ፣ በድግግሞሽ እመኑ። በመጨረሻና አራተኛው ደግሞ ነጥብ ምንድን ነው? ቼንጅ ደ ሚኒንግ፣ ለእያንዳንዱ ነገር የምሰጡትን ትርጉም ቀይሩ። ለምሳሌ በምታጠኑበት ሰዓት ላይ ማታ መብራት ቢጠፋ ትርጉሙ መብራት ጠፍቷል፣ ስለዚህ ዘግተውተኛ ማለት ሳይሆን፣ ይልቁኑ ሻማ ብርታ አጥና ማለት ነው። ወይም ደግሞ የስልክ ፍላሽ ላይት ካለ የስልክ ፍላሽ ላይት አብራ፣ የአባት ወይም የእናት ስልክ ካለ ፍላሽ ላይት አብርታ አጥና ማለት ነው። ትርጉሙን ቀይሩት። ባዮሎጂ ስታነቡ ባዮሎጂ በጣም ሰፊ ነው። ፖርሽኑ አያልቅም። ብዙ ነው። እሱስ አይገፋም። ኖ ፖርሽኑ ብዙ ነው፣ ቶሎ አያልቅም ማለት ኤክስትራ ኢፈርት አ አድርገህበት በበለጠ መልኩ አጥ ነው ማለት ነው። ረጅም ጊዜ ሰጠው ማለት ነው። ኧረ ቲቸር ፊዚክስ እኔ ሳነብ ምንም ነገር አይገባኝም። ይሄ ማለት ታዲያ ፊዚክስ ትምህርትን ዘግተ ፊዚክስ ትምህርት ላይ ተስፋ ቁረጥ ማለት አይደለም ትርጉሙ። ፊዚክስ ትምህርት ከብደዋል ማለት ትርጉሙ፣ አንድ ነው ጓደኞችን ጠይቅ፣ አስተማሪዎችን ጠይቅ፣ ቪዲዮ ኢ የተለያዩ ሪሰርቾችን በዛ ዙሪያ ስራ ማለት ነው። ለእያንዳንዱ ነገር የምሰጡትን ትርጉም ቀይሩት ማለት ነው። እነዚህን ከላይ ያስቀመጥኩላችሁን አራት ነጥቦች በህይወታችሁ ላይ የምትተገብሯቸው ከሆነ ምንም አትጠራጠሩ፣ በአመቱ መጨረሻ ላይ ምስጋናን ቴክስት እንደምታደርጉ ልኝ አልጠራጠርም።